ዮሐንስ እኔ አሁን ብድግ ብዬ ዮሐንስ የሚቀጥለው አመት በዚህ ሰዓት አሜሪካን ሀገር ሎስ አንጀለስ የምትባል ከተማ ውስጥ እንዲህ አይነት ነገር ትሰራለህ ካልኩ፣ አንተ ፕሮሰስ አትጀምር፣ ምንም ፕሮሰስ አታደርግ፣ ቁጭ ብለህ የምትመለከት ግለሰብ፣ እንዲያው ፈጣሪ ብሎልህ የሚቀጥለው አመት ላይ በዚህ ሰዓት ላይ ሎስ አንጀለስ ውስጥ ቁጭ ብለህ የሆነ ነገር እየሰራህ ከሆነ የሆነ ግር የሚለ ነገር የለም። ከትንቢቱ ሀንድረድ ፐርሰንት ያን ነገር በዲቴይል ማግኘቱ አይገርምህም? ሊገርመኝ ይችላል ሊገርመኝ ይችላል። አይደለም ይገርመሃል፣ ግዴታ። ምክንያቱም የተናገርኩት እኮ ተራ ነገር እኮ አይደለም። አሁን አንዳንድ ሰዎች እኮ ነቢያቶች ተብለው ትንቢት እንናገራለን ብለው ብድግ ይሉና የአንተ ባንክ እንዲህ ሲሞላ አይቻለው ይልሃል። የሆነ ችግር ይደርስብሀል፣ የሚቀጥለው አመት። ኧረ ማንም ሰው ችግር ይደርስበታል፣ ማንም ችግር ይደርስበታል የሚቀጥለው አመት ላይ። ከዚያ በኋላ ቤት ትገባና የሆነ ችግር ሲደርስብህ ያን ነገር ትተረትናለህ። ላ እንደዚያ አይደለም። ኤግዛክትሊ በሚቀጥለው አመት ምናምን ብዬ ነገርኩ። በተለይ በተለይ ያ ነገር ለአንተ በጣም ሩቅ ከሆነ ለአንተ የማይታሰብ ነገር ከሆነ ተግባባን። የሚቀጥለው አመት በዚህ ሰዓት ላይ የኢትዮጵያ ጠቅላይ ሚኒስትር ወይ የአሜሪካ ጠቅላይ ሚኒስትር ትሆናለህ ካልኩ ከባድ ነው። ከባድ አይደለም? ከባድ ነው።

ጉልበት ሩም አለ። ሮሞች እኮ ተሸነፉ አለ። ያ መቼ ነው ሮሞች የተሸነፉ? ሰሞን ነው ሮሞች የተሸነፉ። ሰሞን ማለት እኮ የሮም ግዛት ወይም ደግሞ መንግስት፣ የሮም መንግስት ቁልቁል ይዛለች ማለት ነው። ከለስ ገደል እየገባ ነው ያለው የሮም መንግስት። ከብዙ አካባቢ ሽንፈት እየተቀዳጀ ነው ያለ ማለት እየተሸነፈ ነው ያለው የሮም መንግስት። በፖለቲካል አናላይዜሽን ስታስበው የወደቀ መንግስት ነው ማለት ነው፣ በዚያ ጊዜ። ምክንያቱም ያ የተሸነፈበት እንትን ነው ጦርነት፣ ትልቅ ጦርነት ነበር። ስለዚህ ሮሞች ከተሸነፉ ተሸነፉ ነው፣ አለቀ። ይሄ ያለፈ ነገር ነው። ከትናንት ወዲያ ምናምን የተሰራ ነገር ነው። አረቦች ግን በዚያ ጊዜ አያውቁትም ነበር፣ እነሱ መሸነፋቸውን መጀመሪያ ላይ ማለት ነው። ነቢዩ ግን ሲናገሩ ምን አሉ? ሁሊበት ሩም፣ ሮሞች ተሸነፉ። ከዚያ በኋላ ግን ምን አሉ?

ያ ነገር ተብሎ በስምንተኛው ዓመት ላይ ሮሞች ተመልሰው አሸነፏቸው። እነማን ከነሱ ከእነሱ ጋር ሲዋጉ የነበሩትን ፍርሶችን አሸነፉ። የሚገርመውን ነገር ደግሞ ልንገርህ፣ ያ ጦርነት የተካሄደው አልባሕር አልመይት ይባላል፣ ቦታው ማለት ነው። አልባሕር አልመይት ይባላል። አሁን ላይም አለ ቦታ፣ የታወቀ ቦታ ነው። አልባሕር አልመይት ይባል ነበር። ከምድር ዝቅተኛ ቦታ መሆኑን ማንም አያውቀውም ያኔ ፊ አድን አልአርድ የሚለውን ሰዎች ዝቅተኛ ቦታ ብለው ተንትነውት ያልፋሉ እንጂ አያውቁም። አሁን ላይ ግን ማጣራት ሲጀመር እና የምድርን ከፍታና ዝቅታ ማጣራት ሲጀመር ምድራችን ላይ ካሉ ቦታዎች በጣም ዝቅ ካሉት አንዱ አልባሕር አልመይት የሚባለው ቦታ መሆኑ ተገለጸ። የመጨረሻ ዝቅተኛ የሚባለው እንዴት አድርገው በመመርምረውት ነው? እሳቸው ገና የሚከሰተውን ነገር ወደፊት የሚመጣውን ነገር እዚያ ጋር ሆነው ኤግዛክትሊ እንዲህ አይነት ቦታ ላይ ዝቅ ባለ መሬት ላይ ብለው ቁጭ አድርገው በዲቴይል ያስቀመጡት። ሌላኛው ደግሞ እዚያ ሀገራቸው ላይ ያልታወቁ በጣም ብዙ ነገሮች ነበሩ። እሳቸው ሲናገሩ የነበሩት ሀገራቸው ላይ ያልነበሩ፣ እሳቸው አካባቢ ያልነበሩ እሳቸው የተናገሩት ነገር ለምሳሌ ያክል አረቦች ስለ ሕክምና ምንም አያውቁም ነበር። ምንም ዘላኖች ነበሩ፣ ማለትም እረኞች ነበሩ። ምንም ስለ ቴክኖሎጂ ስለ ህክምና ምናምን የለም። እነሱ ጋር እነሱ ጋር ያለው እንዲሁ ምንድን ነው ስነ ግጥም፣ ስነ ግጥምና ስነ ቋንቋ ላይ ጎበዞች ነበሩ አረቦች፣ ምክንያቱም ቋንቋቸውም ሰፊ ስለነበር። ከዚያ ምን ተፈጠረ? ነቢዩ ሰለላሁ አለይሂ ወሰለም ስለ ጽንስ አፈጣጠር ከአላህ ዘንድ እንደሰሙ አስተማሩ። በዚያ ጊዜ የነበሩ ሰዎች በተለይ ሙሽሪኮቹ ሰው እንደዚህ ይፈጠራል ብሎ እኮ ይናገራል ብለው ከፊሎቹ ሲያትይዙ ነበር። በዚያ ጊዜ ምክንያቱም አላወቁትም ነበር፣ ዲቴይሉን ማለትም ሳይንስ መጥቶ አላረጋገጠውም ነበር የዚያ የሳቸው በተናገሩት። ግን አሁን ላይ የወሊድ ህክምና ተመራማሪ የሆኑ ሰዎች፣ ትላልቅ ሰዎች ሲሰልሙ ትመለከታለህ። ምክንያቱ ሲባል እንዲህ በዲቴይል የትኛውን መጽሐፍ ላይ ስላላገኘው ይላል። ፈጣሪ ካልሆነ ማንም ሆድ ቀዶ እንኳን ሆድ ተርትሮ እንኳን ሰው እንደዚያ እንደሚፈጠር ማየት አይችልም። ማንም ሰው ሆድ ቀዶ እንኳን ማለት ነው ግን ቴክኖሎጂ ሲመጣ ተረዳን። ይሄን ነገር ከዚህም ማልፈ በጣም ብዙ ነገሮች አሉ፣ ከቁርአን ጋር ተያይዞ ከአላህ ዘንድ ሪቪል መደረጉም ማለት ነው። ሌላኛው የፈጣሪ ቃል እንደሚመስለኝ ከሆነ እንደ መስፈርት ማስቀመጥ ካለብን፣ አንደኛው ነገር የፈጣሪ ቃል ሊጋጭ ይችላል እንዴ? ዮሐንስ ስለ እንትኖች አስታወስከኝ። ልክ ነህ፣ ሊጋጅ አይችልም ስለማይገናኙ ባህር ቁርአን ውስጥ አንብብ ያለውኝ እና የሆነ ሰዓት ላይ በጣም ገርሞኝ ያሉት ለመናገር የሆነ ጥቁር ባህርና ምንድን ነበር የሚባሉት እነዚያ? ባህሮች ማይገናኙ ባህሮች አሉ። መረጀል ባህረይኒ የልተቂያኒ በይነሁማ በርዘኹን ላ የብጊያን ይላሉ። ለታቸው መካከል ክልል አለ አይተላለፉም ማለት ከዚህ ወደዚያ። ስለ እነዚያ ባህሮች ያው አይቼዋለሁ እሳቸው ሹፍ አንዴ ዮሐንስ፣ እሳቸው አሁን ከአረብም ሀገር መካ ውስጥ ተወልደው ያደጉ ከመካ ውጭ እንኳን እሳቸው ቀርቶ ስ አለፍ ስንል እንኳን እሳቸው ቀርቶ ከእሳቸው ባልደረቦች ትላልቅ የሚባሉት ከእሳቸው ባልደረቦች ትላልቅ የሚባሉት እንደነ ዑመር ረዲየላሁ አንሁ እሳቸው ካረፉ በኋላ ተጠይቀው ነበር እኮ ዑመር፣ ያ ዑመር አሉ በባህር ላይ ተሳፍረን መዋጋት እንፈልጋለን፣ ብለው ሙዓዊያ ኢብኑ አቢ ሱፊያን ዑመርን ጠየቀው። ዑመር ባህር ምን ይመስላል ብለው ይጠይቀዋል፣ መልሶ ምክንያቱ ስለማያውቀው ባህር። እንደዚህ እንደዚህ አይነት ነገር ነው ምናምን ተብሎ ሲነገረው ዑመር ደነገጠ። እንዴ ይህን ያክል የሚያስፈራ ፍጡር ከሆነማ አያስፈልግም። የሙስሊሙን ሰራዊት ወስዳችሁ እናንተ ባህር ውስጥ ልትጨምሩት ነው። ተዋ፣ ይሂዱ ብሎ ከለከለ። ዑመር ረዲየላሁ አንሁ ባህርን ካለማወቁ የተነሳ ማለት ነው። እንዴት አድርገው ነው ታዲያ ነቢዩ ሶለላሁ አለይሂ ወሰለም እንኳን እሳቸው ማንም በዚያ ዘመን ያለ ሰው ያልጻፈውን ነገር የትም መጽሐፍ ላይ ጽፍ ልታስቀምጣ ችል ልታመጣ ችልም ማስረጃ የለም። የትኛውም መጽሐፍ ላይ ማንም አልጻፈውም ይሄን ነገር። እሳቸው ግን ከአላህ ዘንድ ሲመጣላቸው ተናገሩት። ከዚያዎችም በጣም ብዙ እውነታዎች አሉ። ስለዚህ ዮሐንስ፣ አሁን የአምላክ ቃል ሊጋጭ ይችላል ስታስበው፣ አይችልም ብለኛል። ምክንያቱም አምላክ አይችልም ብያሉ ምክንያቱ ሲባል አምላክ የማይሳሳት አምላክ ነው። አንድ ሁለተኛ ነገር ደግሞ የእሱ ቃል የሚጋጭ ከሆነ የቃሉ ምንጭ ትክክል አይደለም ማለት ነው። ማለትም ቃሉ ተብሎ የተነገረኝ ነገር ትክክል አይደለም፣ የሆነ ችግር አለበት ማለት ነው። ወደ መጽሐፍ ቅዱስ ስንመለስ ደግሞ የመጽሐፍ ቅዱስ ሊቃውንቶች እንኳን የማይከራከሩበት ነገር ቢኖር መጽሐፍ ቅዱስ ውስጥ ልዩነቶች እንዳሉ አይከራከሩም፣ ግጭቶች እንዳሉ ግጭቶች ሲባሉ ሊታረቁ የማይችሉ የቁጥር ግጭቶች ሁላ አሉ። የቁጥር ሊታረቁ የማይችሉ ተግባባል ወንድሞች። በዚሁ አጋጣሚ ሳላሕን ፎሎ እያደረጋቸው ሳላሕ ዛህራ አሲያ ፎሎ አድርጓቸው፣ በዚህ ጉዳይ ላይ እየሰሩ ስለሆነ ሴናም እንደዚያው ንስር ላይ ነው የሚሰሩት። ፎሎ አድርጓቸው እና ዮሐንሴ መጽሐፍ ቅዱስ ጋር ስንመለስ ስህተቱ ወይ ደግሞ ግጭቱ አንድና ሁለት አይደለም፣ ብዙ ቦታ ላይ ነው። ግጭቱ በጣም ብዙ ቦታ ላይ አንድ መጽሐፍ ደግሞ እኮ የተለያየ መጽሐፍ እንኳ ቢሆን እዚህ ጋር ለምሳሌ ልክ። ግን በአንተ እይታ ምናልባት የተጋጨ ነገር ሊኖር ይችላል። ሙአዝ አሁን በእኔ እይታ እንደ ግጭት ለምሳሌ እኔ ብዙ ቪዲዮዎችን አያለው፣ እውነት ለመናገር ቪዲዮዎችን አያለው፣ የሰዎችን ሀሳብ ያለው፣ እናም ደግሞ የራሴን የፓጋኖችን እሳቤ ትምህር አጠናለሁ፣ በራሴ መንገድ ማለት ነው። ፓጋኖች እንግዲህ ፈላስፋዎች ናቸው፣ ታውቃቸዋለህ። በሂስትሪ ደረጃ የእነሱን ሀሳብ ትምህር ከሃይማኖቱ ወጣ ብለን እስኪዶ ከክርስትና ሃይማኖትም ከእስልምና ሃይማኖትም ውጭ ልሁንና እስኪ የፓጋኖችን እሳቤ ዝም ብዬ ልየው ሃይማኖት የለሾች ምን ብለዋል? እስኪ በዚህ ጉዳይ ላይ ምን አይነት እይታ ነበራቸው? በሃይማኖቶች ዝራ ባያምኑም እንኳን ራሱ የራሳቸው የሆነ መላምት ነበራቸው፣ አይደለ የእነሱን መሳቤ ጭምር አጠን አለሁኝ እና አብዛኛው፣ ብዙ ጊዜ አሁን ለምሳሌ የመጽሐፍ ቅዱስ ግጭት አለ፣ መጽሐፍ ቅዱስ በራሱ ይጋጃል ምናም። መጽሐፍ ቅዱስ በነገራችን ላይ እንደ አንድ ኦርቶዶክስ አማኝ እኔ መጽሐፍ ቅዱስ ኢዲት እንደተደረገ አምናለሁ። ያሁን ማንኛውም እንዲያቆል አይለው ይችላል አለ፣ እኔ አምናለሁ። ይሄን የማምንበት ደግሞ እኔ ማ እኔ የያዝኩት መጽሐፍ ቅዱስ ታጋጭቱ እኔ የያዝኩት መጽሐፍ ቅዱስ እኔ የምጠቀምበት አሁን ኢዲት ተደርጓል ወይ ስትለኝ፣ አልተደረገም ምልሃለሁ። ግን ኢዲት የተደረገ መጽሐፍ ቅዱስ አለ የሚደረግም መጽሐፍ ቅዱስ አለ ብዬ አምናለሁ፣ አሁን ባለሁበት ደረጃ ማለት ነው። ታገኘኝ ግንች ያለ እና የመጽሐፍ ቅዱስ ግጭት ባልከው ዙሪያ ላይ ምናልባት ግጭቶች እኔ ከምጠቀማቸው መጽሐፍ ቅዱሶች ውጭ ሆኑ እንዲ የሚለውን ነገር በዚህ ታስታውስ ፈልጌ ነው ስላቋረጥኩ ይቅርታ። ችግር የለውም፣ ችግር የለውም። ዘፍጥረትን በእርግጠኝነት ሁሉም ሰው ይቀበለዋል፣ ክርስቲያን የሆነ ሰው ይቀበለዋል ዘፍጥረትን። ከዘፍጥረት ሳትወጣ ዘፍጥረት በራሱ እርሱ ራሱ ሲጋጭ ታገኘዋለህ። ደግሞ በተለያየ ክፍል ላይ አይደለም አንድ ክፍል ላይ ሲጋጭ ታገኘዋለህ። ዘፍጥረት ራሱ አንድ ክፍል ላይ ዘፍጥረት ምዕራፍ አንድ ላይ የሚጋጩ ሀሳቦችን ተከታትሎ እኮ ነው የሚጋጨው የምታገኘው ማለት ነው። ዘፍጥረት አንድ ከሶስት እስከ አምስት ያለውን አንብበህ ዘፍጥረት አንድ ከ14 እስከ 19 ያለውን ብታነብ ግጭቱ በደንብ አድርጎ ይገባሃል። አንደኛ ላይ እሺ እኒ ያቸው ችግር የለውም። የመጀመሪያ ይላል መሰለክ፣ እግዚአብሔርም ብርሃን ይሁን አለ ብርሃንም ሆነ። ምን አልናሁ? መጀመሪያ ላይ ብርሃን ይሁን አለ ብርሃንም ሆነ። እግዚአብሔርም ብርሃን ዘፍጥረት አንድ ሶስት እስከ አምስት ምዕራፍ አንድ ቁጥር ሶስት እስከ አምስት ድረስ እግዚአብሔር ብርሃን ይሁን አለ ብርሃንም ሆነ። እግዚአብሔርም ብርሃኑ መልካም እንደሆነ አየ፣ ብርሃኑን ከጨለማ ለየ። እግዚአብሔርም ብርሃኑን ቀን ጨለማውን ለሊት ብሎ ጠራው። መሸነጋም የመጀመሪያ ቀን አለ። መጀመሪያ ምን አለ? ብርሃን ይሁን አለ። ብርሃን ይሁን ተብሏል። ከዚያ በኋላ ያ ብርሃን ምን ተባለ? አለ ከዚያ በኋላ ስያሜን ተሰጥቶታል። ቀን ተባለ አይደል? ጨለማው ደግሞ ሌሊት ተባለ። ጨለማም ይሁን ብሎ ጨለማውንም ፈጥሮታል ማለት ነው። መሸነጋም የመጀመሪያ ቀን አለ። ከዚያም ሁለተኛ ላይ ተመልሰህ ደግሞ ኦሪት ዘፍጥረት ከምዕራፍ አንድ ቁጥር አስራ አራት ጀምረህ ብታነብ አስራ አራት ላይ ምን ይላል መሰለህ? ከዚያም እግዚአብሔር ቀኑን ከሌሊት እንዲለዩ የአመት ወቅቶች ቀናት እንዲለዩ የአመት ወቅቶች ቀናትና አመት የሚጀምሩበትን እንዲያመለክቱ ለምድር ብርሃን ነው የሚሰጡ ልዩ ልዩ ብርሃናትን በሰማይ ይሁኑ አለ። እንዳለውም ሆነ። እግዚአብሔር ለምድር ብርሃን ይሰጡ ዘንድ ሁለት ትላላቅ ብርሃናቶችን አደረገ። ታላቁ ብርሃን በቀን እንዲሰለጥን፣ ታናሹ ብርሃን በሌሊት እንዲሰለጥን አደረገ። እንዲሁም ከዋክብትን አደረገ፣ ለምድር ብርሃንን እንዲሰጡ እግዚአብሔር እነዚህም በሰማይ ጠፈር አኖራቸው። ይኸውም በቀንና በሌሊት እንዲሰለጥኑ፣ ብርሃንን ከጨለማ እንዲለዩ ነው። እግዚአብሔርም ይህ መልካም እንደሆነ አየ። ኦኬ፣ እዚህ ጋር ግን ግጭቱ ምንድን ነው? መዋዜ የያየኸው ግጭት ምንድን ነው? የታየ እኔ የታየኝ ግጭት የመጀመሪያው ላይ በግልጽ አስቀምጦ ብርሃን ይሁን አለ ብሎ ብርሃን እንደተፈጠረም ተናገረ። መፈጠሩን መናገር ብቻ አይደለም ስያሜም እንደተሰጠው ሙሉ በሙሉ አስቀመጠ። ታች ላይ መጥቶ ደግሞ ይሄንኑ ደገመና አንዳንድ ነገራቶችን ጨማምሮበት ማለት ነው ምን ጨመረበት? አሁን ለምሳሌ የሀሳብ ገለጻ ነው እዛ ጋር ማለት ነው። ሀሳቡን ግልጽ ለማድረግ ያክል የተጠቀመው ነው። ተረዳኸኝ? ማዚ እኮ አሁን የተጋጨው እኮ የመጨረሻው እኮ ነው። መሸነጋም አራተኛ ቀን እኮ ነው ያለው፣ የመጀመሪያ እኮ የመጀመሪያ ቀን እኮ ነው ያለው። ኦኬ እሱን ለይተንትነ ከሶስት እስከ አምስት ላይ የመጀመሪያ ቀን ብሎ አንደኛ ቀን አንድ ነው ማለት ነው። ቀን አንድ ነው ይሄኛው ደግሞ መሸነጋም አራተኛ ቀን አለ እና ታዲያ ብርሃንና ጨለማ የተፈጠረው በአንደኛ ቀን ነው በአራተኛ ቀን ላይ ነው? ይሄን አሁን ጥያቄ የሚሆን ሌላ። በነገራችን ላይ እንዲህ ያሉ በጣም ብዙ እንትኖች አሉ፣ ግጭቶች አሉ። ወንድሞችም አሉ እዚህ ጋ ያንን ግጭቶችን በደንብ አድርገው መናገር የሚችሉ ወንድሜ ሳላህም አለ። ምክንያቱም ዮሐንስ ወጥቷል እዴ ዮሐንስ ይመረስ እናስማረጣሁኝ መጽሐፉን እያነበብኩት ነበር። በጣም ደክሞኛል፣ በጣም ደክሞኛል። ብቻ እንትን ለማድረግ ያክል ዮሐንስ ከሳላህ ጋር ትቀጥላላችሁ እና ነገሮችን እንትን አድርጌ ለማስቀመጥ ማለት የእኔን ሀሳብ እስቲ በደፈናው ላስቀምጥልክ ቅድም የጠየቅከኝ ጥያቄ ላይ ማለት ነው። ከዚያ በኋላ የመቀበል ያለመቀበል ያንተ ጉዳይ፣ ችግር የለብኝም። አብሽር፣ ተግባባን ዮሐንስ ለምን አልቀበልም ወንድሜ? እኔ የሚቀበአሳማኝ ሆነ ነገር ሆነ መሆን አለመሆኑ አይደለም። ምን መሰለህ ካሁን እዚህ አሁን እኔ አሁን ለቅርብልህ ሀሳቡ ማለት ነው ለቅርብልህና ልጨርስ ጉዳዩ፣ ከዚያ በኋላ ያለውን ነገር በዚያ ባቀረብኩት ነገር ላይ ያልገባህን ነገር እንትን አድርጌ ፈርዘ ላስረዳች ሞክራለሁ። ከዚያ ውጭ ግን በጣም ደክሞኛል፣ አልተኛበት ሰዓቱ በጣም ሄዷል። እኛ ጋር አሁን ኦልሞስት ሰዓቱ አስራ አንድ አምስት ሰዓት ነው የሚለው ከምሽቱ አምስት ሰዓት ክሩብ ነው። ይቅርታ ታደርጉልኛለች እና ያለው ነገር ምን ወደ መጽሐፍ ቅዱስም ስንመለስ ወደ የትኛውም መጽሐፍ ስንመለስ ነበሩ የተባሉ ነቢያቶች በአጠቃላይ ከነቢያላህ ዒሳ በፊት የነበሩትም ነቢያላህ ዒሳም ጭምር ሁሉም ነቢያቶች ወደ ምድር መጥተው በነበሩበት ሰዓት እና ወደ ፈጣሪያቸው ሲጣሩ በነበረበት ሰዓት አንድም ስለ ስላሴ ያስተማረም ነቢይ አላውቅምም፣ አልነበረም ቢያስተምሩ ኖሮ ቀደምት የነበሩት ነቢያቶች ቢያስተምሩ ኖሮ በግልጽ ያስተምሩ ነበር። ምክንያቱም ላኢላሀ ኢላላህ የሚለው የእኛ የእስልምና ኮር እንደሆነውና በደንብ አድርገን አስረግጠን እንደምናስተምረው ሙሴ ያስተምሯል ያዝህና ማለት ነው። ስለ ስላሴ ጉዳይ አዎ፣ በትክክል ምክንያቱም ሙሴ በግልጽ አስተምሮ ስላሴ ጉዳይ በመንፈስ ቅዱስ ምሪት ጽፎታል። ቅድም የጠቀስኩት አንቀጽ ላይ ችግር የለውም ሙሴ ሙሴ እሱን እንትን ካለው ችግር የለውም ከሰላህ ጋር ትጨርሳላቸው አብሽር እኔ አሁን ጉዳይን ልጨርስና ልውጣ ይቅርታ አርግልኝ ዮሐንሴ ስለዚህ አሁን ነቢያቶችን በአጠቃላይ ተመልሰን ስንመለከት እነሱ በግልጽ አብ ወልድ መንፈስ ቅዱስ የሚለውን ነገር አላስቀመጡልንም ግን ወደ አንድ አምላክ ይጣሩ እንደነበር ብዙ ማስረጃዎች አሉ አፋቸው ምን ቢይዛቸው ነው አንድ አምላክ ብለው የተናገሩት ስላሴ መሆኑን ሳያስተምሩ ዝም ብለው አንድ አምላክ ብቻ ብለው አስተምረው የሄዱት ለዚያውም አንዳንዶቹ ቦታ ላይ ተመለሰ ብትመለከት አንድ አምላክ የሚለውን አስረግጠው ብቻውን ብለው ነው የሚያስረግጡት፣ አስረግጠው ይናገራሉ ነቢያቶቹ። ለምንድን ነው ስለ ስላሴ ቁጭ አድርገው ህዝባቸውን ተንትነው ያልነገሯቸው? አንድ ይሄ ነው። ስለ ኢየሱስስ ለምን በግልጽ አልተናገሩ? በግልጽ ኢየሱስ የሚባል አለን ትንትን ምናምን ብለው ለምን አላስተማሩም? ምክንያቱም አምላክ በሱ ተመስሎ አይደለ እንደ የወረደው። ከነቢያቶች ደግሞ ይሄን የመሰለ ነገር አይደበቅምና ስለዚህ

ከሱ ውጭ ሌላን አካል አለማምለክ የሚለው ነገር ነው፣ ኢስላም ብሎ ማለት የኢስላም ትንታኔ ስያሜውን። መጽሐፍ ቅዱስ ላይ ኢስላም ተብለው አልተጠሩም ከተባለ፣ ወደ ክርስትናም ሊመጣ ነው ማለት ነው። ክርስቲያን ተብለው የጠሩት እነማን ናቸው? ክርስትና እስከት መጣ የሚለው ነገርም ሎጂኩ ሊመጣ ነው ማለት ነው። ስለዚህ አሁን የኢስላም ኮንሰፕት ሲመጣ ነገሮችን፣ አሁን አንተ በደንብ ደስ ያለኝ ነገር ከአንተ ከዮሐንስ የተመቸኝ ነገር ምንድን ነው ያያቸውን የሰማቸውን ነገሮች በግልጽ እያስቀመጠም ነው እየተቀበለም እንትን እያለም ነው እየሄድ ያለው ማለት ነው። ስለዚህ ወንድሜ ዮሐንስ አሁን አንተን ከስራ አስምሬ የምነግርህ ነገር ምንድን ነው ወደ መጽሐፍ ቅዱስም ተመልሰ ገለልተኛ አድርገህ ራስህን የቤተ ክርስቲያኑን ዶግማ ከራስ አውጥተ ከአእምሮ ምክንያቱም ነገሮችን እኮ መረዳት የምትችለው ራስህን ኒውትራል አድርገህ ስታነብክ እኮ ነው። ብዙ ጊዜ ማለት ነው ሀቅን ከሀቅ ባጢል መለየት የምትችለው ኒውትራል አድርገህ የቤተ ክርስቲያኒቱን ዶግማ ሙሉ በሙሉ አስቀምጠ መጽሐፍ ቅዱስን ቁጭ ብለህ ማንበብ ብትጀምርና ብታነብ አንድ አምላክ ያለውን ስላሴ የሚለውን ቁጭ ታደርጋለህ። ምክንያቱም ከዶግማ ውጭ ነው ያልኩህ እዚህ ጋ የምታነበው። ቁጭ ብለህ ብታነብ መጽሐፍ ቅዱስ በራሱ ወዴት እንደሚያደርስ በደንብ አድርገህ ትረዳዋለህ ብዬ ተስፋ አደርጋለሁ። ስለዚህ ኢስላም ብሎ ማለት የነቢያቶች ነው። የነቢያቶች መሆኑን ደግሞ ሌላኛው ማስረጃ የመጨረሻው ማስረጃ አድርጌ ልጨርስ ይሄኛውን። በነገራችን ላይ አሁንም የምናገራቸው ነገሮች ላይ እንትን የምታደርገው የምታክልበት ነገር ካለ

ከብዙ ክርስቲያኖች ጋር ስከራከርም ደግሞ በኢየሱስ ያላመነና ያልተጠመቀ በኢየሱስ ስም ጥምቀቱን ያልወሰደ ሰው አይድንም የሚለውን ነገር ነው። ወደ ነቢያቶች ጉዳይ ተመልሼ እንትን ስል ደግሞ